ሀይምዬ ይህ ይሄ ዘፈን ላንች ነው። ይሄ መልእክት ላንች ነው። እንግዲህ ብሩኬ እየተማጸንሽ ይገኛል። የእኔ ንግሥት ይቅር እንደምትዩ ተስፋ አደርጋለሁ። በነገራችን ላይ እውነቴን ነው የምላችሁ ብሩኬ በጣም አሁን ላይ ማለት በቃ እየተሰበረ ነው ያለው፣ ልቡ እየደማ ነው ያለው አንዳንድ ማለት ልክ ከብሩኬ በላይ ሀይሜን እንወዳታለን፣ ከብሩኬ በላይ ሀይሜን እኛ እናውቃለን ስለ ሀይሜ የምትሉ ሰዎች በጣም ብሩኬን እየሰበራችሁት እንደሆነ ብሩኬ ሲሰበር ደግሞ ሀይሜ ደስ እንደማይላት ጠንቅቃችሁ ብታውቁ መልካም ነው። ምክንያቱም ቲክቶክ ላይ የማየው ነገር በጣም የሚደብር በጣም የሚያስጠላ ነገር ነው። እውነቴን ነው ላ መማጸኔ ማሪ ማለቴ ለእኔም ሳይገባኝ ነው ጥፋቴ እያለ ነው ብሩኬ እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች እንግዲህ በድጋሚ መጥቻለሁ። እንግዲህ ወደ ቲክቶክ ዞሮ ዞር ስል ብሩኬን የሚገርመው ነገር ግን ልክ ፖስት ሲያደርግ ነበር ያገኘሁትና፣ ያው ሶሻል ሚዲያ ላይ ቲክቶክ ላይ መቼም ቶሎ ቶሎ እገባለሁና ምቹ አጋጣሚ ሲኖር እገባለሁና ልክ ፖስት ሲያደርግ ነው የደረስኩት እና በአንጋፋው አርቲስታችን ቴዲ አፍሮ መማጸኔ ማሪ ማለቴ ለእኔም ሳይገባኝ ነው ጥፋቴ ሶ ብሩኬ ያው ስራ እየሰራን ነው ፕራንክ ነው ያደረግኩት ሌላ የገነነ ነገር አላደረግኩም ለምንድን ነው እኔ ላይ ነገሮች የሚጸኑት እያለ ነው ያው በትንሹም ቢሆን ጥፋት አለ አንተም ጋር ግን ፕራንክ ነው ያደረግከው ሌላ ምንም ማለት አይደለም ሀይምዬም ደግሞ ትወድሃለች። ስለዚህ የፊትህ ጃኬት ስታወልቅ በጣም ተናደደች። እና ደግሞ ፎቶ ጉዳይ ትንሽ አበሳጫት። ነገ ሰላም ይሆናል። ያን ያክል የከፋ ነገር ይመጣል ብዬ አላስብም። ግን ግን ከሀይሚ በላይ ከሀይሚ በላይ አንዳንድ ሰዎች እየሰበራችሁት ነው ብሩኬን። እውነቴን ነው የምላችሁ፣ እኔ በጣም ነው ያሳዘነኝ። በጣም ማለት ነው ማለት ኦኬ ጥፋት አጠፋ አይደለ? ይቅርታ ጠየቀ። ትላንትና እነሱ እኮ የተዋወቃሉ። ውዶቼ ተነጋግረውም እኮ ሊሆኑ ይችላል። ሽ አንድ ነገር ልናገር እዚህ ጋር ብሩኬን። እንግዲህ እስከ ዛሬ ድረስ እሷ ፕራንክ የምታደርገው በብዛት እሷ ናት፣ ብዙ ጊዜ ማለት ነው። እሷ ናት ፕራንክ የምታመጣውም ፕራንክ የምትጀምረውም እሷ ናት። ብዙ ጊዜ እሱ ፕራንክ አያደርግም እና ምን ነበር የምንለው እኛ ለምንድ ነው ሀይሚ የምትሰደበው? ለሁለቱም ስራ ተብሎ እሷ ለምን ትሰደባለች? አይዲያ እየመጣ የሰው ቻናል እሷ እየተረገጠች ቻናል የምታሳድገው ለምንድን ነው? ብዙ ነገር ብዙ ነገር ተባለ። ብዙ ጊዜ ብሩኬ አይዲያ ያመጣም የፕራንክ አይዲያ ብዙ ጊዜ እሷናት የምታመጣው። እና ያን ጊዜ እስኪ አሁን ደግሞ እስኪ እኔ አይዲያ ላምጣ ብሎ ብሩኬ አይዲያ ይዞ መጣ። ማንንም አልሰማምም ብሎ ነበር። በቀደም እኮ ተናግሯል። ማንንም አልሰማም ብሏል። ስለዚህ ብትቆጣውም፣ ብታኮርፍ የምትወደው ሀይሚ ናት። የምታፈቅረው ሀይሚ ናት። ከሀይሚ በላይ ደግሞ እኛ ከብሩኬ በላይ ለሀይሚ የሚያስብ የለም። ከሀይሚ በላይ ለብሩኬ የሚያስብ የለም። ስለ ሀይሚ እሱ ይጨነቃል። ስለ ብሩኬ እሷ ትጨነቃለች። ስለዚህ ብሩኬን ሞተ ብላችሁ፣ በተለይ የዘቀዘቃችሁ ሰዎች ቶ አፈርድሜ ብሉ። እንደው ፈጣሪ እግዚአብሔርን ግን እናንተ ስትራገሙ ምንም አይመስላችሁ አይደለ? እኛ ስንራገም ግን መታችሁ። አትራገሙ ግን ስሜት አይሆነን ነው። እኛም የምንናገረው በወንድሞች ላይ ቢሆንስ በአባቶች ላይ ቢሆንስ በእህቶች ላይ ቢሆንስ። እንደዚህ አይነት ድርጊት ምን አይነት ስርዓት ነው ግን? ምን አይነት ቤተሰብ ነው ያሳደጋችሁ? ፎቶ የምትዘቀዝቁ ሰዎች ግን ማለት ነው። አሁን እስኪኔ አይዲያ ላምጣ ብሎ አይዲያ መጣ ሄድጅ ይህን ያክል ምንድን ነው ማለት? በቃ ፕራንክን ያደረገው አይደለ? ይቅርታ ጠየቀ። በቃ እናንተ አታራግቡ። ሀይምዬም ደግሞ ጨከናበት አይደለም። እርግጠኛ ነኝ እራሷን መልሳ ፕራንክ እያደረገችው ነው። እና የኛ እንደዚህ መሆን ምንድን ነው? እነዚህ ልጆች ምንድን ነው፣ ለምንድን ነው ግን እየተከፋፈሉን? ሁለቱን ምንዘቀዝቅ? አረ ተዉ ግን ተዉ። እውነት ግን እናንተ ወዳጆች ናችሁ ወይስ አስመሳዮች ናችሁ? እዚህ ጋር የመጣሽ እያንዳንድሽ ማለት ነው። እኔ ኮሜንት ስር አትልከስከሽ። ከእኔ በላይ አንቺ እነሱን አታውቂያቸው ማትወጃቸው ምድር አስመሳይ እንዴ። በቃ እነዚህ ልጆች ስራ እየሰሩ ነው። ይህ ስራ ፕራንክ ነው። ፕራንክ ነው አለቀ። በቃ ፕራንክ ነው የተደራረጉት። እንዲህ በቃ አንድ አንዱ አሉ ደግሞ አንድ በቃ እኔ ከኛ በላይ ሀይሜን የሚያውቃት የለም። ከኛ በላይ ለሀይሜ የሚያስብ የለም። ከኛ በላይ ሀይሜን የሚወዳት የለም። ደግሞ አለ ሰሞኑን ያመጡት አዲስ ስድብ አሮጊት ምናምን አሮጊት ስድብ አይደለም እናንተ የሚገርማችሁ፣ አዎ አሮጊት ነኝ፣ ከሰላሳ በላይ ነኝ፣ የልጅ እናት ነኝ። እየመጣችሁ አሮጊት እያላችሁ አፋችሁና ትክፈቱ እየሰደባችሁ እየመሰላችሁ ማለት ነው። መጀመሪያ እናንተ ከልባችሁ ውደዷቸው እስኪ እስኪ እንደኛ ምናምን እናንተ ትወዷችኋላችሁ እናንተን ፎሎ ለመለቃቀም ነው። ሲጀመር ፎሎ መለቃቀም መልቀሚያ ነው ያደርጋችኋቸው ልጆቹን። እየተቀዘቃችሁ እዚህ ጋር መተሽ እኛን ትሳደቢያለሽ፣ እዛ ግን ሄደሽ እነሱን ታዘቀዝቅ ያለሽ ተዘቀዝቅ ያለሽ። እኔ የምፈረው ጭራሽ እንዴ! በዛም መጣ አይህ አይሆንም፣ በዝህም መጣ አይህ አይሆንም። እሺ ታዲያ በእናንተ ጫማ ይራመዱላችሁ፣ በእናንተ እግር ይሄዱላችሁ። እሺ ስህተት ነው ተባለ አይደለ? እንዲያስተካክል አስተያየት ተሰጠው። መዘቅዘቁን ምን አመጣው? ምን አይነት ብልግና ነው? እግዚአብሔርን ግን ምን አይነት ቤትስ ቤተሰብ የላችሁም። እንዲ ግን እንዲ ሰው መዘቅዘቅ እኮ እንደሰቀላችሁት ወይ እንደገደላችሁት ነው የሚቆጠረው። ደግሞ የሰው ልጅ ተጽዕኖ በቃ ተጽዕኖ፣ እኔ እግዚአብሔርን ነው የምላችሁ፣ እነዚህ ሁለት ልጆች ላይ በጣም እኛ ተጽዕኖ እየፈጠርንባቸው ነው፣ እውነት ለመናገር ማለት ሰርተው እንዳይበሉ ማለት ነው፣ እንዳይሰሩ እነዚህ ሁለት ልጆች ተነጋግረውም ሊሆን ይችላል። በነገራችሁ ላይ ልታውቁት የሚገባው ነገር በቃ እነሱ ተናገረ እኮ ትናንትና ብሩኬ መስራት አለብን አለ እኮ መስራት አለብን። በቃ ይስሩ። አንድ እንዴት ስራ ነው ተያለች፣ በዚህ ልክ ምናምን ኖ። እዚህ ጋ እኮ ጃኬት አውለቀች፣ እሷ ናት። እሱ ምን ያደርግ? እሱ እኮ ፕራንክ እናደርግ ይህን አላሰበም ሲጀምር ችግሩ ሶሴን ይዞ መንጣቱ ነው። ለሱ ደግሞ ተናገር ነው አደለ? ተቆጠ ነው ተመከረ፣ ጥሩ ስራ እንዳልሆነ ተነገረው። ይህ አይበቃም? እሺ ይህን ያክል ማብጠልጠል የሰው ልጅ ግን አረ ከባድ ነው። ግን እግዚአብሔርን እኔ እንዲያው ማስተዋሉን ይስጣችሁ። ሌላ ምንም ልላችሁ አልችልም። የእውነት ማስተዋሉን ይስጣችሁ ፈጣሪ። እኔ እነዚህ ልጆች ከሚዲያ ጭራሽ ብን ብለው እንዳይጠፉ ነው የምፈራው እንዳይመስላችሁ ሀይሚ በፕራንክ አታኮርፍም። እሺ ፕራንክ ነው ብሏታል፣ አታኮርፍም። በእርግጥ ስለምትወደው የሆነች ነገር ከፋ ብሏታል፣ ከፍቷታል። ው መጨረሻ አካባቢ ግን ደግሞ እራሷን መልሳ ፕራንክ እያደረገችው ነው እንጂ ብሩኬን ጨክናበት ወይም ልጣለው እንዳይ ስራ እየሰራች ነው። እሷም የስራ ሰው ናት። እናዴ እንደናንተ እያሽቃበጠች አይደለም፣ እሷ ስራ እየሰራች ነው። የስራ ሰው ናት። እንዴ በቃ በእኛ ጫማ በእኛ እግር ታልተራመዳችሁ እና፣ ብሩኬ ማይዞ እንግዲህ እግዚአብሔር ከእናንተ ጋር ይሁን። እነሱ ስራ እየሰሩ ነው፣ ይስሩ። ሁለት ታዳጊዎች ናቸው፣ ገና ወደፊት ብዙ የሚሰሩ ናቸው። ሲጀመር ፕራንክ ደግሞ በእነሱም አልተጀመረም። እንዳለ ዩቱበር በጠቅላላ በፕራንክ ነው እያደገ ያለው። አሁንም አይደለም ሀይሚና ብሩኬም ፕራንክ የጀመሩት ገና ዩቲዩብ ሲጀምሩ ጀምረው ነው። ስለዚህ ለምን ፕራንክ ተደራረጉ ብላችሁ እንደዚህ መጮ እንደዚህ እሪ ማለት ጥሩ ነው ብዬ አላስብም። እንደኔ ማለት ነው። የሰው ልጅ ቅስም መስበር በዚህ ልክ የሰው ልጅ ሞራል መንካት፣ ሞራል ያረ ምን እንጃ። የእውነት በጣም ነው ይሄ ልጅ። ትናንትና ራሱ እኮ ማለት ነው መሬት ላይ ጉንብስ ሲል እኔ እንዴት አንጀቴን እንደበላው፣ ሀይሚዬ ጥላው ስትሄድ እሱ መሬት ላይ ቁጭ ብሎ አንገቱን እንድፈት ሲያደርግ አንጀቴ ነው የበላው። እግዚአብሔርን እንዴ! እናንተ እንደዚህ ክፉ ክፉ ቃል ተጥላ እነሱ እኮ ከበስተ ከበስተጀርባ መኮ አብረው ከአብረው ሊሆኑ ይችላሉ ይችላል ከባግራውንድ በቃ በእኛ መካከል አረ እንዴ!